በጣም በተመጣጣኝ ዋጋ ላዘኛት ማግኘት እንደሚችሉ ያውቁ ኖሯል። ያው በቤት ነዋ። ኑ አብረን እንስራ። በመጀመሪያ ሽንኩርታችሁን እንደዚህ ደቅቅ አድርጋችሁ ትከትፋላችሁ። በመቀጠል መጥበሻውን ጋር ልክ አደረግ ነው። በኋላ ያዘጋጀነውን ሽንኩርት ለተወሰነ ደቂቃ በዘይት እንጠብሷለን። ከዛ የተፈጨውን ስጋ ከሽንኩርቱ ጋር በደንብ አድርገን እንደምታዩት እናበስለዋለን ማለት ነው። ካበሰልነው በኋላ ትንሽዬ የቲማቲም ድልህ እናደርጋለን። ከዛ ቅመማ ቅመሞችን መጠቀም ትችላላችሁ በደንብ ትጠብሱታላችሁ ማለት ነው። ከዛ ቲማቲም የተፈጨ ቲማቲም ላዩ ላይ አድ እናደርግበታለን ጨው እናደርግና ውሃ ከልሰን ለረጅም ደቂቃዎች ከድነን በደንብ እናበስለዋለን ማለት ነው። በቀጣይ ላዛኛው ላ ላዛኛውን ደግሞ የፈላ ውሃ ውስጥ ነከራ አድርገን እናወጣለን። ክሬማችንን ደግሞ የምናዘጋጀው እንደምታዩት የገብታ ቂቤ እናደርጋለን። ልክ እሱ ሲግልልን ነጭ ሽንኩርት አድርገን እናበስለዋለን ነጭ ሽንኩርቱን። ከዛ ፍርኖ ዱቄት ጠብ እንደዚህ እንደምታዩት ጣል ጣል እያደረግንበት በወተት እናሸዋለን ማለት ነው። ክሬም እስኪሆንልን ድረስ እንደምታዩ ቪዲዮ ላይ ቴክስቸሩ ቀጠነ ሲልላችሁ፣ ጨውና ቁንዶ በርበሬ አርጋችሁ ትንሽ እየታበስሉትና ታውጣላችሁ ማለት ነው። ከዛ በመቀጠል ደግሞ የላዛኛ እቃችንን ትንሽ ይሄ በዘይት እንደዚህ ቀባቀባ ካደረግን በኋላ ያገነፈነውን ላዛኛ እንደረድራለን። የደረሰልንን ስጋችንን እንደዚህ በምታዩት መልኩ እያደረግን ከዛ ክሬም ሰርተናል። ክሬሙን በሌየር በሌየር እንደምታዩት ቪዲዮ ላይ ከዛ ቺዝ እናደርጋለን። ሞዘሬላ ቺዝ ሶስት ሌየር ነው ያደረግኩት እኔ። ከዛ እሱን ስንጨርስ ደግሞ ያው መጨረሻ ላይ አናቶ ላይ በደንብ ቺዝ እናበዛበታለን። ከዛ ኦቨናችን ውስጥ እንከተዋለን ለ30 ደቂቃ በሁለት መቶ ዲግሪ አድርጋችሁ ማብሰል ትችላላችሁ። በጣም ቆንጆ ነው። ሁላችሁም በቤታችሁ ሞክሩ። ተወዳችኋለሁ። ቻው ቻው